አንቺ ምልህኛ እኔ ምልህኛ አለ ዘፋኝ ሀይሚና ብሩኬ በእልህ ተውጠው እኮ ነገሩን ማን ያብርደው ከዚህ ጋር ምን ይሻላል የጨረቃዎች ነገር ሳምንት መጣላት ሳምንት መታረቅ እረ ተው ሀይሚና ብሩኬ ተው ሰላም ሰላም ውዴቻና ለቤተሰቦች እንዴት ናችሁ ሰላማችሁ ይብዛ ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ እኔ ደግሞ ጠዋት ጀምር የሳስባቸው ሳስባቸው ማለት ምን ተፈጥሮ ነው ምናምን በተለይ ደግሞ ብሩኬ የፖሰቶን አይታችሁ ከሆነ የሆነ በቦክስ እየተማት አይነት ቪዲዮ ፖስቶ ነበረ። ነው የተናደደ ሰው አይነት ነገር ነው። እንግዲህ የተናደደበት ምክንያትም ያው ከሀይሚ ጋር ስለተጣላ ነው። ሀይሚም ደግሞ ከብሩኬ ጋር በቃ ጥሩ ሁኔታ ላይ አይደለንም። ስለዚህ እሱም ስደውልለት እያናገረኝም ስላልሆነ ጭራሽ ስልኬን አያነሳም እና በቃ እኔ ልብሴን ጠቀላልዬ ቡታጅራ አገባለሁ እያለች ነበረ፣ ማለት ነው እንዲው። ሀይሚ ግን ብሩኬ ጋር ለመታረቅ ብለሽ ነው ይሄን ያደረግሽው ወይስ እንደ የምርሽን ልትሄጂ ነበረ? በጣም የሚገርም ነው። ትንሽዬ ነገር በተነሳች ቁጥር ተነስቶ እሄዳለሁ ማለት ይሄ ነገሮችን ያሰፋል። የጨረቃዎች ፋሚሊ ማለት ነው። ውድ ቤተሰብ ግን በሀይሚና በብሩኬ መካከል እንደዚህ አይነት ነገሮች እየተደጋገሙ ነው። ምን ይሻላል? እና ሀይሚና ብሩኬ ደግሞ ሁሌ ልጅነት የለም ስንላቸው አልሰሙንም፣ እየሰሙን አይደለም። የሰው ልጅ እኮ እያደገ ነው እንጂ የሚሄደው እንደገና ሕፃን እየሆነ አይሄድም። ሀይሚና ብሩኬ ደግሞ ሕፃንነታቸው ከዛው ላይ ነው። በቃ ልጅነት አለባቸው፣ ልጅነት አለባቸው ያልኳቸው መሸናነፍ የሚባል ነገር አያውቁም። ሁለታቸውም እኔ ምልከኛ ነኝ፣ አንቺ ምልከኛ፣ እኔ ምልከኛ ነኝ፣ እኔ ምልከኛ ነኝ ነው የሚባባሉና፣ ብሩኬ እኔ ልከኛ ነኝ ታቂኛለህ ሲላት፣ እሷም ደግሞ እኔ ምልከኛ ነኝ መተው አለብህ፣ መተው አለብሽ። አሁን እንደዚህ ይባላል። ፍቅርን ለማትረፍ ፍቅርን ለማብረድ እኮ አንድ ሰው ሰከን ማለት አለበት። የምሬን ነው የምላችሁ እንዴ። እና ልጅነታቸው ገና አለቀቃቸውም። ያልኳችሁ ለዚህ ነው። እውነት ነገሮች እንደዚህ እየተደጋገሙ እየተደጋገሙ በመጡ ቁጥር ይሆን አሰልች ይሆናሉ። እና እሷም እየተናገረች ነበረ። በቃ ሁሌ መጣላት፣ ሁሌ እንደዚህ ማለት በጣም ሰልችቶኛል እያለች ነበረ ለመሰልቸት ከፈለጋችሁ ነገሮችን በአግባቡ ማድረግ ነዋ። መነጋገር አለባችሁ። ስትጣሉ ቁጭ ብላችሁ መወያየት አለባችሁ። ነገር እንደዚህ የሚያሰለቻችው ከሆነ ደግሞ ነገር የሚያነሳውን ነገር ደግሞ እናንተ ያለማድረግ ነው። ምንድን ነው እንግዲህ በምን እንደተጣሉ አልናቅም። ያው እነሱ በተጣሉበት ነገር ነው ሲጨቃጨቁ የነበሩት። ብሩኬ፣ እኔ ተይምልሽን ነገር ለምን አትተይም? ጥፋት ነው ያልኩሽን ነገር ጥፋት ነው ብለሽ አምነሽ መቀበል አለብሽ፣ ነው የሚለው እሷ ደግሞ በመጀመሪያ መግባባት የሚባል ነገር አለ። ምንም ካልተግባባችሁ ነገሮችን ልታበርዷቸው አይችሉም። መግባባት ከሌለ ትንሽዬ ነገሯ ትልቁና ትመጣለች እና መግባባት ካለ ግን ማለት ነው የምሬ ነው የምላችሁ ግዙፍ የሆነን ነገር እንኳን ማብረድ ትችላላችሁና፣ ሲቀጥል ደግሞ ባህሪ ለባህሪ መተዋወቅ። ባህሪ ለባህሪ መተዋወቅ ምንኛ ጠቃሚ መሰላችሁ? ለምሳሌ አሁን ብሩኬ ሲያኮርፍ ሁሌ ስልክ አለማንሳት፣ በቃ ዝም ማለት፣ ነገሮችን ከተናገርኩ ክፉ ነገር ይወጣኛል አይነት ብሎ ዝም ነው የሚለው። ሀይሚ ይሄን ነገር ማወቅ አለብሽ፣ መረዳት አለብሽ እሱን ባህሪ። ብሩኬም ደግሞ ሀይሚ ስትናደድ ምንድን ነው የምታደርገው? የምታደርገውን ነገር ልትረዳ ይገባል ማለት ነው እና ሁለታችሁን ባህሪያቸውን መናበብ አለባቸው እና አሁን ሀይሚ ብሩኬ ሁሌም እንደዚህ እንደሚያደርግ ታውቂያለሽ። ግን ደግሞ አንቺ በቃ እኔ የማትፈልገኝ መሰለኝ፣ ከዚህ በኋላ አላወራሽም ማታወራኝ መሰለኝ፣ ስለዚህ እኔ መሄድ አለብኝ ብያሰብኩኝ እያልሽ ነበር። እንዴት እንደዚህ ታስቢያለሽ? እሱ ስለዘጋሽ ብቻ ሁሌም እንደዚህ ይቀጥላል ብለሽ ማሰብ የለብሽም ያስጠላው አይነት ነገር ነው የመሰለኝ ምናምን እያልሽ ነገሮችን አታስፊ። ብሩኬ አንቺም መቼም መቼም እንደዚህ ሊያስብ አይችልም። እና ደግሞ በመሄድ እኮ ምንም መፍትሄ አይመጣም አንቺ በመሄድሽ እኮ ክፍተት ነው የምትፈጥረው፣ ሀይሚዬ ከዚህ ጋር ማለት ነው። ብዙ ሰው እናንተ አብራችሁ እንዳትሆኑ የሚፈልጋለ። እውነት ለመናገር አላቅም ወይ አንቺን አያገቡሽም ወይም ደግሞ ብሩኬን አያገቡም ያገቡም። ብዙ ሰዎች ግን እውነት ለመናገር ሀይሚና ብሩኬ አብረው እንዳይቀጥሉ የሚፈልጉ ሰዎች አሉ። ስለዚህ ለእንደነዚህ አይነት ሰዎች ለምንድን ነው ክፍተት የምትፈጥሩት? ሲቀጥል ደግሞ እንደዚህ ስትጣሉ ማለት ነው የሆነ እንዴት ነው ከዚህ ከአንድ በታቸው የምታወጡትን ነገር መጠንቀቅ ልዝብ ባለ አማርኛ ልዝብ ባለ አነጋገር መነጋገር አለባችሁ። የምር ብዙ ጊዜ እንደዚህ አትመልሽልኝ፣ እንደዚህ አታናግሪኝ ሲልሽ ሀይምዬ ማለት ነው የሆነ ለዘብ በየኔ ቆንጆ ችግር የለውም ብሩኬ እንደዚህ የሚለው እንደሚታወቀው አንድ ባህር ያለበት ምንም ነገር ላለመናገር ዝም ማለት ነው መመርጠው ነው የሚለውና። እና ቅመምዬ ማለት ነው እናንተ ካልበረዳችሁ ከዚህ ጋር ማን መጥቶ ያበርደዋል? ነገሩን እናንተ ቀስ ብላችሁ ካልተነጋገራችሁበት ሀያ አራት ሰዓት ማለት በእርግጥ ከባድ ነው ለአንቺ። ለምንድን ነው የማያነሳው የሚለው ያስጨንቅሻል። በጣም ያስጠላል፣ እውነት ነው። ማለት በፍቅር መካከል እንደዚህ አይነት ነገር ሲፈጠር ያስጠላል። ግን ደግሞ እንኳን አይደለም ሀያ አራት ሰዓት ሳምንት እኮ ሊዘጋጋ ይችላል ፍቅረኛሞች እኮ ሳምንትም ይዘጋጋሉ እኮ ነገር በመካከላቸው ተፈጥሮ ማለት ነው። ታዲያ በያራሳ 24 ሳ ስልክ ካላነሳን ብለሽ ተነስተሽ ቡታጅራ። ከዚህ የበለጠ ነገር ቢገጥማችሁ እንዴት ልትሆኑ ነው እኮ ነው ማለት እዚህ የበለጠ ከባድ ነገር እኮ ሊያጋጥማችሁ ይችላል ወደፊት። አሁን ለምሳሌ የሚገጥማችሁን ነገር አታቁም፣ ወደፊት የሚመጣውን ነገር አታቁም። እና ያን ነገር ከዚሁ እያስተካከላችሁ፣ ከዚሁ እየተግባባችሁ፣ እየተነጋገራችሁበት ካልሄዳችሁ ከትልቁ ነገር ስደርሱ መግባባት ሁላ ነው የሚያቀታችሁ። መግባባት ሁላ ነው የሚያቀታችሁ ማለት ነው፣ እና አይደለም ነገሩን መፍታት። ስለዚህ ከወዲሁም ነገሮቻችሁን እየቀረፋችሁ መሄድ አለባችሁ ብዬ አስባለሁ። ሁለታችሁ ልትግባቡ ይገባ። ሀይሚም ደግሞ ብዙ ጊዜ እሱ ተይ፣ በቃ የሚልሽን ነገር አታድርጊ፣ አታድርጊ። እኔ እናት፣ በነገራችን ላይ አንድ ሰው የሚያጠፋው እኮ አውቀው አይደለም፣ አውቀው አይደለም ጥፋት የሚያጠፋው። ግን ደግሞ ያው ካጠፋ በኋላ ደግሞ ጥፋቱን አምኖ ይቅርታ መጠየቅ ደግሞ ትልቅነት ነው፣ ብዬ ያስባለው እና ግን እኔ እንጃ። ፈጣሪ ይጠብቃችሁ ብቻ፣ ፈጣሪ ክፉን ያርቅላችሁ። እንደዚህ አይነት ነገሮች ሲደጋገሙ ከባድ ነው። አላቅም ይሄም ነብርኬ ነገር